ወደ ሶስተኛ ክፍል ተማሪዎች እንግዲህ ምዕራፋችንን ጨርሰናል። እስኪ ክለሳ ለማድረግ የአምስት ደቂቃ ውይይት ወይም የስድስት ደቂቃ ውይይትና እያደረግ ዛሬ በምዕራፍ አምስት ላይ ጠጠር ሊሉ የሚችሉባቸውን ላሳያችሁ ማካፈል ላይ ለምሳሌ አሁን ይህን ከማየታችን በፊት አንድ ነገር ተረዱልኝ። አንድ ቁጥር በአስር ሲባዛ ለምሳሌ አራት ሲባዛ በአስር፣ በቃ አስር ስንት ዜሮ አላት? አንድ ዜሮ አላት። ስለዚህ አራት እንጽፋችሁ ዜሮ መጨመር ነው። እሺ ሰባ አምስት ሲባዛ በአስር ምን ይሆናል ማለት ነው? ሰባ አምስትን ጽፎ አንድ ዜሮ መጨመር ነው። አበቃ በመቶ ስናበዛው አራትን በመቶ ማብዛት ከሆነ አራት ሲበዛ በመቶ ማለት አራትን ጽፎ መቶ ስንት ዜሮ አላት? ሁለት ዜሮ አላት። ሁለት ዜሮ መጨመር አራት መቶ ይሆናል። በሺ ስታበዙት አንድ ሺ ሶስት ዜሮ አለው ሶስት ዜሮ መጨመር ቁጥሩ ላይ። ይሄ ለቁልፍ ጉዳይ ስለፈለኩት ነው። አሁን እንግዲህ እንሄድ። ስምንትን በአራት ስናካፍል ስንት አራቶች ይሆናሉ ነው። እጭ ቀላል ስለሆነች ሁለት ጊዜ አራት አራት ሁለት ይሆናል። እሺ አሁን ሰማንያ ሲካፈል በአራት እንግዲህ ሰማንያ ሰማንያ የመጣው በመጀመሪያ ስንተነት ነው? ስምንት ሲባዛ በአስር ነው ማለት ነው። ስምንት ሲባዛ በአስር ነው ሰማንያ ማለት ስምንት ሲባዛ በአስር ነው። ሰማንያን እንዲህ አድርጌ መጻፍ እችላለሁ ማለት ነው። በአስር በመቶ በሺ ማብዛትን ያሳየኋችሁ ለዚህ ጉዳይ ነው። አያችሁ፣ ሰማንያ ማለት ስምንት ሲባዛ በአስር ነው። አሁን ስለዚህ ይቺን ላቆያትና እንግዲህ ይችን ስምንትን በአራት ላካፍላት ማለት ነው። ይችን ጥያቄ ላይ እየሰራ ነው። ይችን ስምንትን በአራት ሳካፍላት ስንት ይመጣል? ሁለት። ይች ሲባዛ በአስር እዚህ ጋር አለችልን ሲባዛ በአስር ስለዚህ ድርሻው ሀያ ነው ማለት ነው ነው ሀመርኋ ላይ ስመጣ ስምንት መቶ ሲካፈል በአራት ማለት ስምንት መቶን ስንጽፈው ስምንትን ከጻፍኩ በኋላ ሲባዛ በመቶ ማለት ነው ስምንት መቶ ማለት አሁን ስምንትን በአራት ሳካፍል ሁለት ጊዜ ይደርስልኛል ማለት ነው ከዚያም የደረሰውን ድርሻ በመቶ ሳበዛው መቶ ሁለት ዜሮ ስላለው ያው እናም ድርሻው ሁለት መቶ ነው ይችን ለእናንተ ደሞልተው ማለት ነው በቃ ይህንም እንዲሁ እነዚህ ጋርም በተመሳሳይ አምስት ሺ ለምሳሌ አምስት ሺ ማለት አምስት ሲባዛ በአንድ ሺ አምስት ሺ ይቺን አንድ ሺ ለአስቀምጣትና አምስትን በስንት ላካፍላት? በዚች በአምስት ሳካፍላት አምስት ብር አለን ለአምስት ሰዎች ስንት ስንት ይደርሳል? አንድ አንድ አንድ ብዬ ጽፋለሁ ማለት ነው። በዚህም መሰረት አንድም እየጽፍና እዚህ ያስቀመጥኩት አንድ ሺህ አለች አንድም በአንድ ሺህ ሳበዛት ሶስት ዜሮ በቀጥታ መጨመር ነው። በቃ ማካፈልን በዚህ መንገድ። ሶስተኛም ላይ ስንመጣ እዚህ ጋር እንደዛው ነው። ምን አስራ ስድስትን በስምንት ስናካፍል ሁለት ጊዜ ይሆናል፣ ካል መንደርደሪያ። ስለዚህ መቶ ስልሳን ሲካፈል በስምንት በተመሳሳይ መቶ ስልሳ ማለት አስራ ስድስት ሲባዛ ባሰር ነው፣ ብላችሁ ትሄዳላችሁ ነው። እሺ አራተኛ ጋር እዚህ ጋርም አሁን በነገርኳችሁ ቁልፍ መሰረት መልሱን ትሰራላችሁ። መልሱን ግን ላስቀምጥላችሁ፣ እስኪ እናንተ ግን ትሰራላችሁ። ለምሳሌ የዚህ መልስ ሁለት ይሆናል። የዚህ ሀያ ይሆናል። የዚህ ሁለት እንጽፍና ሁለት ዜሮ ይሆናል። የዚህ ሁለት ይሆናል። እዚህ እስኪ እናንተ እነዚህ መርሶች አምጡ ማብዛት ላሳያችሁና ለዛሬ ይበቀናል። ለሚከተሉ ጥያቄዎች አስራራቸውን በማሳየት ትክክለኛው መርስ ለማብዛት ነው። ይህን ማብዛት ደግሞ ምንድነው የምናደርገው መተንተን። በመጀመሪያ አንድ ነገር ላሳያችሁ ለዚህ አራት መቶ ስልሳ አምስት የሚባል ቁጥር ቢኖር ስተነትነው፣ ምን ማለት ነው? አራት መቶ ይሄው ሲደመር ስልሳ ሲደመር አምስት አራት መቶ ስልሳ አምስት ሲጻፍ እንደዚህ ነው ማለት ነው። አራት መቶ ስልሳ አምስት ልጆች፣ እስኪ አንድ ጥያቄ ልጠይቃቸው። አምስት የስንት ቤት ነች? የአንድ ቤት፣ ስድስት የአስር ቤት፣ አራት የመቶ ቤት ለምን እንዲህ ተባለ? ምክንያቱ ምንድን ነው መሰላችሁ? አምስት የአንድ ቤት የተባለ እዚህ ጋር ተመልከቱ። አንድ አንዶች አምስት ተጠራቅመዋል። እዚህ ጋር እዚህ ጋር እንምጣ። ስድስት የአስር ቤት ይኸውላችሁ፣ ስልሳ ማለት አስር አስሮች ስድስት አስሮች ማለት ስድስት አስሮች ማለት ነው። አራት የመቶ ቤት ይኸውላችሁ እዚህ መቶ መቶዎች መቶ መቶዎች ስንት አሉ? አራት አሉ። የተባሉ አንዶች አምስት። አሁን ከአምስት አስር ልንፈጥር አንችልም። ስለዚህ አንዳንድ ናቸው የተጠራቀሙት። እንምጣ ደግሞ እዚህ እዚህ ጋር ስንመጣ አስር አስሮች ናቸው እንጂ መቶ ልንፈጥር አንችልም። መቶ ሊሆን የሚችል አቅም የለውም። ይሄ እዚህ ጋር ስንመጣ መቶ መቶዎች ይገኛሉ። አንድ ጥያቄ ሊያጨርስባችሁ ይችላል እዚህ አንዳንዶች አሉ አይደሉም አይደለም ወይ ለምን አንዳንዶች ስልሳ አንዶች አሉ አይደለም ወይ ለምን በአስር ታሰበ የሚችለውን የመጨረሻ ማክሲመም አቅሙን ነው መግለጽ ያለብን በጣም ጥሩ አሁን ከዚህ በኋላ ይሄን ካልኩኝ በኋላ ወደ መስራት እንሄድ ስለዚህ አሁን ልምጣና የመተንተን እንደዚህ ሰባ ስምንት ማለት እንግዲህ ሰባ ስምንት ማለት ሰባ ሲደመር ስምንት ማለት ነው። በቃ እና ሰባ ስምንት ሲባዛ በሶስት ማለት ምን ይሆናል ማለት ነው? ሰባ ሲባዛ በሶስት ሲደመር ስምንት? ሲባዛ በሶስት በቃ አሁን ሰባን በሶስት እናበዛታለን ማለት ነው። በመጀመሪያ ሰባ ማለት ደግሞ ሰባት ሲባዛ በአስር ማለት ነው። ሰባት ሲባዛ በአስር ማለት ነው እና ይህንን ካወቅነ ታዲያ ይችን አስርን ለጊዜው እናቆያት እና ሶስት ሲባዛ በሰባት ስንት ይሆናል ማለት ነው፣ ሀያ አንድ ይቻ 10 እዚህ ጋር ያቆየናት አለች። ሁለት መቶ አስር ሆነ። ሲደመር ስምንት ጊዜ ሶስት ሀያ አራት ስለዚህ 210 እና ሀያ አራት እንደምር። ሁለት መቶ አስር ሲደመር ሀያ አራት በቃ አራት እና ዜሮ አራት፣ 1 እና 2 ሶስት፣ 2 ይወርዳል። ሁለት መቶ ሰላሳ አራት አንድ ልጨምርላችሁ። ለምሳሌ ሶስተኛው ነሽ 654 654 ሲጻፍ ስድስት መቶ ሲደመር 50 ሲደመር አራት። በቃ በስንት ነው አብዙ የተባለው? በስድስት። ስለዚህ 600ን በስድስት ለማብዛት 600 ማለት ስድስት ሲባዛ በመቶ ማለት ነው። እና መቶ አላቆያት እና ስድስትን ብቻ ላብዛት። ስድስት ጊዜ ስድስት ሰላሳ ስድስት መቶዋን አቆይቻታለሁ። እነችን በመቶ ሳበዛት ሁለት ዜሮ መጨመር ነው ብያቸዋለሁ። ሲደመር ሃምሳ ማለት አምስት ሲባዛ በአስር ነው። አስሯ ትቆይና ስድስት ሲባዛ በአምስት ሰላሳ አስሯን በአስር ስናበዛት ሶስት መቶ ሲደመር አራት ሲባዛ በስድስት ሀያ አራት በቃ አሁን እነዚህ መደመር ነው ሶስት ሺ ስድስት መቶ ሲደመር ሶስት መቶ ሲደመር ሀያ አራት ሶስት ሺ ስድስት መቶ ሲደመር ሶስት መቶ ሲደመር ሀያ አራት ሶስት ሺ ስድስት መቶ ሲደመር ሶስት መቶ ሲደመር ሀያ አራት ቁልቁልን ደምር። ይኸው አራት እነዚህ ሲደመሩ ቁልቁል እነዚህን ስንደምር ሁለት እነዚህን ስንደምር ዘጠኝ ይችን ስናወርዳት ሶስት አንድ ሁለት ሶስት ቢቆጥና እዚህ ከሆነ ሶስት ሺህ ዘጠኝ መቶ ሀያ አራት ይሆናል። በቃ በዚህ መሰረት ሌሎቹን ማብዛት ትችላላችሁ አራተኛው ላይ ምናልባት ጥያቄ ተነሳ ስምንት መቶ ዘጠኝ ሲባዛ ስምንት መቶ እሺ ሲደመር ዜሮ የስንት ቤት ነች የአስር ቤት ዜሮ ሲባዛ በአስር ብለን መጻፍ እንችላለን ያው ዜሮ ነው የሚሆነው ግን እናስቀምጠው ሲደመር ዘጠኝ የስንት ቤት የአንድ ቤት አሁን በስንት ነው አብዙ የተባለው? በአምስት። እሺ፣ ስምንት መቶም በአምስት ሳበዛ ሁለቷን ዜሮ ልተዋትና ስምንትን በአምስት ሳበዛ አርባ። ከዛ ሁለቷን ዜሮ ስጨምር አራት ሺ ሲደመር ዜሮ። ለምን እነዚህ ዜሮ ነች? ዜሮ ሲባዛ በአምስት ያው ዜሮ ሲደመር ዘጠኝን በአምስት ያበዛ አርባ አምስት፣ አራት ሺና ዜሮ አራት ሺ። አራት ሺና አርባ አምስትን ልደምር አራት ሺ እና አርባ አምስትን ስደምር ይሄው አምስት ይሄው አራት ይሄ ሲሆን ዜሮ ይሄ አራት አራት ሺ አርባ አምስት ይመጣል። እምህር ማመኔ ከማሜ ማትስ ዩቲዩብ